ታገለ ቢተው ጥፋተኛ ተብሎ ከአምስት ዓመት በፊት የእንጀባራ ማረሚያ ቤትን ተቀላቀለ። በማረሚያ ቤቱ ከሰራው የጥፋት ተግባር የሚታነጽበት ብቻ ሳይሆን የተለያዩ ስልጠናዎችን ወስዶ ክህሎቱን የሚያሳድግበትን እድል አግኝቷል። የህግ ታረሚው ታገል ከሽመና ጋር የተዋወቀውም በዚሁ ማረሚያ ቤት ነው። እኔ መረሚያ ቤት ስገባ እንደዚህ አይነት ሙያ አላቅም። እዚህ መረሚያ ቤት ከመጣሁ በኋላ ያገኘው ስልጠና የልብስ ስፌት፣ ኮንስትራክሽን። በምሰራው ስራ ቤተሰቦችን አግዛለሁኝ አሉኝ ቤተሰብ እናትና አባትም አሉኝ። ከዛ አልፎ ተርፎ ግን ወጣት ነኝ ገና ልጅ ነኝ በየራሴ ስላሰብ ምን ወጥቼ የራሴ መቋቋም የሚሆነው እጂ ወጣሉ በየኔ ያሰብኩኝ። ሌላኛው የህግ ታራሚ ቢሻው ጌታሁን ማረሚያ ቤቱ ባመቻቸለት ሙያዊ ስልጠና በመታገዝ ተጠቃሚ ሆኗል። የሻማ ሙያ በጣም አሪፍ ነው። አንደኛ ከገቢ ልክ አይምሮ ፍሬ አድርገን የምንውልበት እኛ እንደ መዝናኛ እንደ ገቢ አድርገን የምንቆጥረው እኔ እንደራሴ ማለት ነው ምክንያቱም በዚህ ገቢ ያስገኛል። በዚህ ደግሞ አእምሮ ንጽፍ አድርገህ እዚህ እንሉበት ነው። በሰብአዊ መብት አያያዝ በጣም አሪፍ ነው። እርስ በርስ ግንኙነት፣ ከአባልና ከታራሚ ግንኙነት ሁሉም ቤተሰባዊ ነው ማለት ይቻላል። በማረሚያ ቤት ቆይታው እስከ ስምንተኛ ክፍል መማር የቻለው የህግ ታራሚ ጌታ ነጠላ አሁን በቀጣይ ትምህርቱን ለመቀጠል ያቅዳል። ሶስት አመት ከስድስት ወር አካባቢ ቻግኒ ማረሚያ ቆይቻለሁ። እዛም ስታራት ነበረ ትምህርት ቤት የነበረ እሱና ስታራታ ክፍል እንዳታነቅቁ ወደዚህ ወደ እንጅባራ መረም የመጣሁ ከአምስተኛ ክፍል ማለት ነው። እዛ አምስተኛ ክፍልም፣ ስድስትም ሰባትም፣ አሁን ስምንተኛ ጨርሼ ከተ አመት ወደ ባህር ዳር ለመሄድ ነበር ዝግጁ ሁን እየጠበኩ ነው። አሁን ጊዜም እየደረሰ ስለሆነ አሁን እንግዲህ እኔ በዚህ እንትን ገብቼ ይሄ የትምህርት እድል በማገኘቴ ከፍተኛ የደስታ ስሜት ነው የሚሰማኝ። የተለያዩ ስልጠናዎችን ሲያደትላለን አሁን የእንጨት ስልጠና አለ፣ የብረታ ብረት ስልጠና አለ፣ የመኪና ስፌት ስልጠና አለ። አሁን አብዛኛው የሚሰራው ሻማ ስራ ነው። ወጣቶች የወንጀልን አስከፊነት ከኛ ህይወት በመማር ወንጀል እንዳይፈጽሙ ካልባሌ ቦታና ከሱስ እንዲርቁ የህግ ታራሚዎች ይመክራሉ። በአዊ ብሔረሰብ አስተዳደሩ በሚገኙ በሶስቱ ማረሚያ ቤቶች ታራሚዎችን ከማረምና ከማነጽ ጎን ለጎን የስራ እድል በመፍጠር የፍርድ ጊዜያቸውን ጨርሰው ወደ ማህበረሰቡ ሲቀላቀሉ አምራች ዜጋ እንዲሆኑ ታልሞ እየተሰራ ነው። በዚህ ረገድ ታራሚዎች በሚሰጣቸው ስልጠና የስራ እድል ተፈጥሮላቸው የገቢ ምንጭ ማግኘታቸውን የአዊ ብሔረሰብ አስተዳደር ማረሚያ ቤቶች መምሪያ ኃላፊ አስረድተዋል። የማረሚያ ቤታችን የዋነኛ አላማው የማረምና ማነጽ አላማ ነው ያለው ከህግ ማስከበር ጎን ለጎን ታራሚዎችን በማረምና ማነጽ ሰላማዊ ዜጋ እንዲሆኑ ማድረግ፣ አምራች ዜጋ እንዲሆኑ ማድረግ፣ ስራ ፈጣራ የስራ እድል ተፈጥሮላቸው ቀጣይ ሲወጡ ደግሞ አምራች ዜጋ እንዲሆኑ ማድረግ ነው። በዚህ ረገድ በርካታ ስራዎች ተፈጥረው ታራሚዎች ከሚሰጣቸው ስልጠና ጎን ለጎን የገቢ ምንጭ የሚያገኙበት ሁኔታ ተፈጥሯል። በሁሉም በሶስቱም ማረሚያ ቤቶች በብሔረሰብ አስተዳደሩ በሚገኙ ማረሚያ ቤቶች ከምንሰጣቸው የእደ ጥበብ ስልጠናዎች፣ የሙያ ስልጠናዎች በተጨማሪ የመደበኛ ትምህርት ይሰጣል ከትምህርት ቢሮ ጋር በመተባበር ከእንጅባራ ላይ ከአንደኛ እስከ ስምንተኛ ክፍል ተከፍቶ አገልግሎት እየተሰጠ ነው በብሄረሰብ አስተዳደሩ የሚገኙ ማረሚያ ቤቶች በታራሚዎች ሰብአዊ መብት አያያዝ ዙሪያ የነበሩ ችግሮች እንደተፈቱ የገለጹት ኃላፊው የሚታዩ ክፍተቶችን ለመሙላት ጥረት እየተደረገ ነው ይላሉ ታራሚዎች ሰብአዊ መብት አያያዝ ዙሪያ በተለይም በማክበር ና በማስከበር ረገድ የነበሩ ከዚህ በፊት ከለውጡ በፊት የነበሩ ችግሮችን ኦልሬዲ ፈተናል በማክበር ና፣ በማስከበር ምንም አይነት ችግር የለም ብሎ መውሰድ ይቻላል። ሰብአዊ መብት ጥሰት የሚደርስበት ታራሚ የለም። ከቤተሰቦቻቸው ጋር የሚገናኙበት፣ በተቻለ መጠን ተገቢ የሆነ የምግብ አቅርቦት የሚገኝበት፣ ትምህርትና ስልጠና የሚያገኙበት ሁኔታ ተፈጥሯል። በማሟላት ረገድ የሚጎድሉ ጉዳቶች አሉ። የሀገር አቅም፣ የክልሉ አቅም፣ የተቋሙ አቅም መሻሻል ስለሚገባው፣ በዚህ ረገድ ያሉ ክፍተቶች ደግሞ በሂደት የሚሞሉ ናቸው።